ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ፣ ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉዬ ሸተተ ሽቶ ቀበተ ድረሱልን ይርዳን። እንዴት አይነት አምሮ! በርግጥ አልሐምዱሊላህ አዲሱ ትውልድ ይህን የሚቀበል ትውልድ የለ። ይጠቅማል እንዲህ ነሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረን አለብን። ለሞተ ሰው ዱዓ ነው የሚደረገ። የእኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ሥራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት። እንደዚህ ሰዎች የመጨረሻና አራተኛው፣ እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ፣ ነገ ተተኪኛ። ፉዳይል ኢብኑ ዒያድ አንድ ግለሰብ አገኘ። አንተ ሰው ሆይ እድሜህ ስንት ነው? አለ 60 አመት ያላችሁ። አንተ 60 አመት ሙሉ ወደ አላህ እያቀናህ ነው፣ እንዲያ ተነገጠ ልትደርስ እኮ ትችላለህ። አላህ አላህ ዘንድ አለ። ያ ፈደይል እና ለላህ አለ፣ ታዲያ ምን ላደርጋል? በቀረሁ እድሜ አስተካክል፣ ያለፈውንም ይመጣውን አላህ አስተካክል። አሚት ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ እዚያው ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ እላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስኪሆን ፋብሪካውን እስኪጨርስ ፎቁን እስክጨርስ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ፣ ለወጣቱም ዞር ይሉና እናንተ ወጣቶች ወይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንደ ይሏቸው። ሞት ሲመጣ ሕፃን አይመርጥ ሽማግሌ አይመርጥ።